በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በክርስቶስ አዲስ ፍጥረት ነኝ አሮጌውን ትቼዋለሁ በመላው ዓለም የምትገኙ ክርስቶስ በደሙ ቤዛ የሆናችሁ አዕይንተ እግዚአብሔር፣ ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ኦርቶዶክሳውያንም ሳትሆኑ ከዚህ ትምህርት ጥቅም አገኝበታለሁ ብላችሁ የምትከታተሉ ሁሉ የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ሕብረት አንድነት ከሁላችን ጋር ይሁን። በክብርና በምስጋና በእምነት በገናናነት የሚኖር እሱ አምላካችን እግዚአብሔር የተመሰገነ ይሁን። የልቡናችንን ክፋት እሱን የመበደል የዕለት የዕለት ከንቱ ግብርና ክፉ ሀሳባችንን ሳይመለከት እንደ ማህሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት ሁከታችንን በሰላም ሊተካ፣ ጨለማችንን በብርሃን ሊያጥለቀልቅ፣ ጭንቀታችንንም ወስዶ ፍጹም ሰላምና ሀሴትን በልቡናችንና በቤታችን ሊመላ የወደደ እርሱ መላእክት የሚሰግዱለት፣ ነቢያት የሚያመሰግኑት፣ ቅዱሳን ሁሉ ፈጣሪያችን ብለው የሚንበረከኩለት የእኔና የእናንተ አምላክ አኗኗሩ የማይመረመር በመለኮቱን የማይገኝ እሱ እግዚአብሔር በሰማይ ባለ በመንግስቱ፣ በርስቱ እንዲያስበን የእሱ ቅዱስ ፈቃድ ይደረግልን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት የእግዚአብሔር በረድኤታ ይለየን። የቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰአሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ይለየን። ፍቅሯን በልቡናችን፣ ጣዕሟን፣ በአንደበታችን ጸጋዋን በሰውነታችን ያሳድርልን እርሱ ሁሉን ማድረግ የሚችል በጥንት ተፈጥሮ በአዲስ ተፈጥሮ የፈጠረን ኃያሉ አምላካችን የሰራዊት ጌታ እግዚአብሔር አሁንም ከዘላለም እስከ ዘላለም ድረስ እንዳይለየን የእሱ ፍቃድ ይሁንልን። የዕለቱ የነፍሴ ምግብ የዕለቱ የነፍሴ ምግብ በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ሰባት ላይ እንደተጻፈው በክርስቶስ አዲስ ፍጥረት ነኝ አሮጌውን ትቼዋለሁ በሚል በዚህ ቃል እንማራለን እሱ እግዚአብሔር በረድኤቱ ከማታ እስከ ጠዋት የጠበቀን የማለዳውንም ብርሃን ያሳየን ከጠዋት እስከ ማታ እንዲጠብቀን ደግሞ ክንዱ ጋሻ እንዲሆነን፣ ቀኙ ከለላ እንዲሆነን ሩኅሩህና አቸሩ አባት ስለእኛ ሲል በቀራኒው አደባባይ እጆቹን ዘርግቶ አዲስ ፍጥረት ያደረገን በደሙ ፍሰት ያጠበን የፈወሰን አሁንም ከሁላችን ጋር ይሁን ከአንተ ጋር ይሁን ካንቺ ጋርም ይሁን። የዕለቱ የነፍሴ ምግብ ብርሃን ዓለም ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እንዲህ አለ፣ የተባረከው ሐዋርያ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል እና እነሆ ሁሉም አዲስ ሆኗል። ይህ ትምህርት ዛሬ ለነፍሳችን እግዚአብሔር የሚነግረን ቃሉ በራሱ በነገረ መለኮት የሚተነተን ሲሆን በዕለቱ የነፍሳችን ምግብ ግን እንድናየው የፈለግኩት አንድ ሌላም ነገር ጨምሬ ነው። እርሱም ስላለፈ ነገር ዛሬም የምትብከነከኑ፣ ስላለፈ ነገር ዛሬም የምትጨነቁ፣ ስላለፈ ነገር ዛሬም የምትቆጩ፣ ስላለፈ ነገር አንስታችሁ በጭንቀት ለምትዋጡ ስላለፈው ኑሯችሁ እያሰባችሁ ዛሬም የምትሰቃዩ ስላለፈው ኃጢአታችሁ እያሰባችሁ ዛሬም ምረት የሌላችሁ የሚመስላችሁ ትላንት ስለሰራችሁት ትላንት ስለሰራኸው ትላንትና ስለሰራሽው ዛሬም ይቀርበለኝ ብለሽ ይቅር በለኝ ብለህ ይቅር በለኝ ብላችሁ እግዚአብሔር አምላክን ሩኅሩኁን ደጉን አምላክ ለመናችሁ ይቅር ከተባላችሁ በኋላ ራሳችሁን ይቅር ላላላችሁ የዕለቱ የነፍሴ ምግብ ይሄ ነው። ሐዋርያው ተናገረ፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ማንም አለ ምን ማለት ነው? ማንም ማለት ሁሉም ማለት ነው። ሁሉም በክርስቶስ አዲስ ፍጥረት ነው። ግሪካዊ የለ፣ አይሁዳዊ የለ፣ ባሪያ የለ፣ ጨዋ የለ፣ ማንም ያመነ ሁሉ፣ ማንም የተማመነ ሁሉ፣ ማንም ዛሬ የጸለየ፣ ማንም አምላኬ ብሎ የጠራ፣ ማንም አቡነ ዘበ ሰማያት ብሎ የተማጸነ፣ ማንም አዲስ ፍጥረት ነው በክርስቶስ የትላንት ማንነትህ የዛሬ ማንነትህን አይወስንም የትላንትና ችግርሽ የዛሬ ችግር ፈጣሪ መሆን የለበትም አሮጌው ነገር ሁሉ አልፏልና ይላል ወደኋላ ላይ እመለስበታለሁ አሮጌው ነገር አልፏልና እነሆ ሁሉም አዲስ ሆኗል የሚለውን በቤተ ክርስቲያናችን አስተምሮ ያለውን እስቲ እንመልከት። የተባረከው ሐዋርያ በረከቱ ይደርባችሁና ብርሃን ዓለም ቅዱስ ጳውሎስ ይህ ቅዱስ ያለፈ ዘመናችንን በብሉይ ዘመን የነበረውን አምስት ሺ አምስት መቶ ዘመን የኃጢአት ዘመን፣ የጨለማ ዘመን፣ በአጋንንት እግር የተቀጠቀጥንበትን ዘመን እግዚአብሔር አሳልፎ አዲስ ዘመን እንደሰጠን፣ በቀራንዮ አደባባይ ላይ እጆቹን ለሕማም ዘርግቶ ያለ ደም ስርየት የለምና ደሙን አፍሶ በአምስት ችንካር ተቸንክሮ አስራ ሶስቱን ሕማማተ መስቀል ተቀብሎ አስራ አራቱን ምዕራፍ እየወደቀ እየተነሳ እኔና እናንተን አድሶናል፣ ለውጦናል፣ ቀይሮናል፣ አጥቦናል፣ አንጽቶናል። ስለዚህ ያ በብሉይ ዘመን የነበረው ጨለማ አለፈ ይላል። አዲስ አደረገን ወይ? እዚየሰ በክርስቶስ ታደሰ ሁሉ ዘኮነ ይላል። ዛሬስ የሆነው ሁሉ በክርስቶስ ታድሷል አለ። መርገመ ስጋ መርገመ ነፍስ ጠፋ ሲል ነው። መርገመ ነፍስ መርገመ ስጋ ምንድን ነው? መርገመ ስጋ መርገመ ነፍስ ማለት አዳምና ሔዋን ሲወድቁ፣ አዳምና ሔዋን በነፍስም በስጋም ርግማን ደርሶባቸው ነበረ። ስለዚህ ያንን አባ ኤፍሬም በውዳሴ ማርያም በሰኞ ላይ ሲናገር ወሰጠጠ መጽሐፈ ዕዳ ሆሙ ለአዳም ወለ ሔዋን፣ የአዳምና የሔዋንን የዕዳ ደብዳቤ ሰረዘው፣ ደመሰሰው። በቆላሲስ ምዕራፍ ሁለትም ቁጥር 14 እንደተጻፈ የዕዳ ደብዳቤያችንን በመስቀሉ ጠርቆ አስወገደው ይላል። በእኔና በእናንተ ላይ የነበረ በወንዶች ሁሉ ወንዶች የዲያብሎስ ባሪያ ናቸው፣ አዳም ገብሩ ለዲያብሎስ ሴቶች ሁሉ የዲያብሎስ ባሪያ አገልጋዮች ናቸው፣ ሔዋን አመቱ ለዲያብሎስ ብሎ በዕብነ ሩካም አድርጎ ጽፎ በዮርዳኖስና በሲኦል ደብቆት የነበረውን የመርገመ ስጋ የመርገመ ነፍስ ያ አዳምና ዮሐን ያስፈረምበትን መድኃኒታችን ኢየሱስ ክርስቶስ መጣ፣ ከድንግለ ማርያም ተወለደ፣ በሰላሳ ዘመኑ በዮርዳኖስ ተጠመቀ። በዮርዳኖስ በሚጠመቅበት ጊዜ በሰውነቱ ተረግጦ በመለኮቱ አቅልጦ ያ ዲያብሎስ የደበቀውን የዕዳ ደብዳቤህን ሰረዘል የዕዳ ደብዳቤውን ደመሰሰልሽ። አዲስ ፍጥረት ነኝ፣ አሮጌው አልፏል። የዕለቱ የነፍሴ ምግብ ይሄ ነው። አዲስ ፍጥረት ነህ፣ አዲስ ፍጥረት ነሽ በክርስቶስ። ዛሬስ የሆነ ሁሉ በክርስቶስ ታድሷል። መርገመ ሥጋ መርገመ ነፍስ የለም። አሁን ቤተ መቅደስ ሆነሃል፣ አሁን ቤተ መቅደስ ሆነሻል። አታውቁም እንዴ ይላል ሐዋርያው፣ እናንተ ሁላችሁ የእግዚአብሔር ታቦቱ አይደላችሁም እንዴ ይላል። ስለዚህ እግዚአብሔር ባንተ ውስጥ ያድራል። እግዚአብሔር ባንቺ ውስጥ ያድራል። ስለዚህ ምንድን ያለው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነህ፣ አዲስ ፍጥረት ነሽ። የዕለቱ የነፍሴ ምግብ በክርስቶስ አዲስ ፍጥረት ነኝ፣ አሮጌውን ትቼዋለሁ። አሮጌው ማንነትህ በብሉይ ዘመን የነበረው ያ የዕዳ ደብዳቤ ሁሉ ተወገደ፣ ታደሰ፣ ዋለፈ ዘትካት ያ በብሉይ የነበረው ግብር ሁሉ አልፏል፣ ተፈጽሟል። በዛ የነበረው የዕዳ ደብዳቤ የለም ሲል ነው እንጂ ኦሪት አልፋለች ኦሪት መላ ኦሪት ተደምስሷል፣ አስርቱ ዛዛትም ጠፍተዋል ማለት አደለም። የተፈጸማለ የቀራለ ወናሁ ኮነ ኩሉ አዲሰ እምሃበ እግዚአብሔር ይላል፣ እነሆ ሁሉ ከእግዚአብሔር ዘንድ የታደሰ

ታደሰ ከብሉይ ወደ አዲስ መጣንና አዲስ ኪዳን ተብሎ ተጠራ። ብሉይ ኪዳን፣ አዲስ ኪዳን። ያ በብሉይ የነበረው አምስት ሺህ አምስት መቶ ዘመን የነበረው የዳ ደብዳቤያችን ተቀዶ በአዲስ ኪዳን በእኛ ላይ የለም። ይሄ ሚስጥሩ ነው። ይሄ ነገር ሃይማኖት ነው። አሁን ደግሞ ለዕለቱ ለስጋችን ለነፍሳችን ስጀምር እንዳልኳችሁ በጣም ማሰብ ያለባችሁ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማናችሁም እግዚአብሔርን ከለመናችሁ፣ በውዳሴ ማርያም ከጠየቃችሁት፣ በዳዊት ጸሎታችሁ ከጠየቃችሁት፣ በወንጌል ጸሎታችሁ ከለመናችሁት አዲስ ፍጥረት ናችሁ። ልክ አሁን ይህን ቃል እየሰማን አዲስ ፍጥረት ነን። የእግዚአብሔር ቃል በምንሰማበት ጊዜ ያድሰናል፣ ይቀይረናል። ውስጣችን ሌላ ቀርቶ ሆርሞን ይቀየራል ወደ ጽናት ወደ ቅድስና፣ ወደ ፈውስ፣ ወደ መድኃኒት ይቀየራል። በውስጣችን ማንም ቢሆን ነው ያለው። ማንም ቢሆን ሰው ንቆህ ሊሆን ይችላል፣ ሰው አቅሎህ ሊሆን ይችላል። እግዚአብሔር ግን ሁሉንም እኩል ነው የሚያየው። ሰዎች የናቋቸውን እግዚአብሔር አይንቃቸውም። ሰዎች ሰዎችን ስላከበሯቸው እግዚአብሔር አያከብራቸውም። ሁሉን እንደ ልቡ ሀሳብ፣ እንደ ስራው ነው የሚያየው እግዚአብሔር። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፤ አሮጌው ነገር አልፏል፤ እነሆ ሁሉም አዲስ ሆኗል። ስለዚህ ያለፈ ነገር ተመልሶ ላይመጣ ስላለፈ ነገር የምትጨነቁ ሰዎች ዛሬ ለነፍሳችሁ የሚሆነው ምግብ ቅዱሱ ቃል የሚነግራችሁ አዲስ ናችሁ። ዛሬ አዲስ ልብ ያዙ፣ አዲስ አእምሮ ያዙ፣ አዲስ ልቡና ያዙ፣ አዲስ ሀሳብ ያዙ፣ አዲስ እቅድ ያዙ። ዛሬ በቃ ከዛሬ አዲስ ፍጥረት እንሆናለን። አዲስ እንሆናለን። ይሄ ደግሞ ምን ሆነው በክርስቶስ ነው። በክርስቶስ አዲስ ፍጥረት እንሆናለን። አሮጌው ነገር አልፏል። በቃ አለፈ ስል ጠይቃችሁ፣ ውሃ ፈሰሰባችሁ ድንገት አንድ ውሃ ልጠጡ ስትሉ ፈሰሰ፣ ያ ውሃ ይታፈሳል። በቃ አለቀ። ስለዚህ አንዳንዶቻችሁ በልጅነታችሁ የነበረ ታሪክ ታመጡና ዛሬም ጭንቀት ላይ ትወድቃላችሁ። እርግጥ ነው የዓለም ሳይንስ ብዙ የሚያወራቸው ነገሮች አሉ። አዎ ትራውማ ይላል። የቤተሰብ ነገር ነበረብኝ፣ የሚስት ነገር፣ የባል ነገር፣ የልጅ ነገር፣ የጓደኛ ነገር፣ ትምህርት ቤት ውስጥ፣ የጎረቤት ነገር። አሮጌው ነገር አልፏል። በክርስቶስ አንተ አዲስ ፍጥረት ነህ። አንቺ አዲስ ፍጥረት ነሽ። ለውጥ፣ ራስን ለውጭ፣ ራስሽን የፈሰሰ ውሃ አይታፈስም። በቃ አለቀ። ትላንትና ላትመለስ ሄዳለች። ልታመጣት ትችላለህ? መልአኩ እዝራን የጠየቀው ጥያቄ ነው። ስለ እግዚአብሔር ሲመረምር ትላንትና፣ ቀኑ ምን ነበር አለው። ምን ነበረ ትላንትና ቀኑ አለው። ትላንትናማ እንዲህ ነበር አለው። አምጣና አሳየኝ አለው። እንዴ እንዴት አድርጌ አለቀ፣ አለፈ። አሮጌው ነገር አልፏል። ትላንትና የነበረው ታሪካችሁ ተቀይሯል። ትላንትና ታጨስ ነበር፣ ዛሬ አዲስ ነህ። ትላንትና ጥቅም ነበር፣ ዛሬ አዲስ ነህ። ትላንት በዝሙት ውስጥ ነበራችሁ፣ ዛሬ አዲስ ፍጥረት ናችሁ። ትላንት በርኩሰት ውስጥ ነበራችሁ፣ ዛሬ አዲስ ፍጥረት ናችሁ። ትላንትና በሽሻ ውስጥ ነበር፣ ዛሬ ጀምርና፣ አዲስ ሰውን አዲስ ሰውኝ መቅደስ ናችኋ የእግዚአብሔር ማደሪያ ናችሁ። አዲስ ናችሁ። በክርስቶስ እሱን ያመነ ሰው ሁሉ አዲስ ነው። የትላንትና ርኩሰታችሁን ታጠቡና ተቀደሱ። ለዚህ ነው እኮ ልብ አምላክ ዳዊት አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ እያለ በመዝሙር ሀምሳ ቁጥር አስር ላይ ሲናገር የነበረው የዕለቱ የነፍሴ ምግብ በክርስቶስ አዲስ ፍጥረት ሆኛለሁ። አሮጌው ሁሉ አልፏል። የእግዚአብሔር ቃል የሚነግረን ይህንን ነው። እግዚአብሔር ድንጋይ የሆነው ልብ አውጥቶ የለሰለሰ ልብ ይሰጣል። ሕዝቅኤል ነቢይ የነገረን ይህንን ነው በ36 26 አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋን ልብ እሰጣችኋለሁ። አንዳንዶች ጥንክር ያለ ይኖራል፣ ቂምና በቀል ተሸክማችሁ ያላችሁ፣ ትላንት በተደረገባችሁ ነገር አለፈ። አሮጌው አልፏል። በክርስቶስ አዲስ ፍጥረት ናችሁ። ስለዚህ እግዚአብሔር ይናገራል። የጥንቱን ነገር አታስቡት ይላል። በቃ ትላንት ለሰራችሁት ኃጢአት፣ አዎ ደግመዋለሁ፣ ትላንት የሰራችሁት ኃጢአት አልፏል። ህድግ ለነ ስትሉት አልፏል። ይቅር በለኝ ስትሉት አልፏል። ይቅርበለኝ ብለ ስትማፀን ትላንትናውን የነበረ የእዳ ደብዳቤ ሁሉ ሰርዟል። አታምጣው። አዲስ ነ ትላንት የቆሸሽበት ትላንት የረከሽበት ታሪክሽን ዛሬ ቀይሮታል። ስለምን እንደገና የጥንቱን ታስባለሽ? ለምን ታስባለ? ለምን ታስባላችሁ? አልፏል። አዲስ ፍጥረት ናችሁ። ኢሳይያስ 43 18 የፊተኛውን ነገር አታስተውሉ የጥንቱን ነገር አታስቡ። እግዚአብሔር እኔ አዲስ ነገር አደርግላችኋለሁ ይላችኋል። አዲስ ነገር አበቅላለሁ በቤታችሁ ይላችኋል። አዲስ ነገር አወጣለሁ በቤታችሁ ይላችኋል። የዕለቱ የነፍሴ ምግብ በክርስቶስ አዲስ ፍጥረት ነኝ አሮጌውን ትቼዋለሁ። ወገኖቼ፣ ስለዚህ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱት ይላችኋል። ኤፌሶን አራት 22 እና 23 24 በአይምሯችሁ መንፈስ ታደሱ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱት ይላል። እርሱም ኢየሱስ ክርስቶስ ነው። በአርባ ቀንህ የተጠመቅ በሰማንያ ቀንሽ የተጠመቅሽ ሁላችሁም አዲሱን ሰው ለብሳችኋል። ኢየሱስ ክርስቶስ ያለፈ በደላችሁን ሁሉ ደምስሶታል። ስለዚህ ዛሬ የዕለቱ የነፍሴ ምግብ ያለፈውን ትቼ አዲሶኛለሁ። በክርስቶስ አዲስ ሆኛለሁ። አሮጌው ነገር ሁሉ አልፏል። አሮጌው ማንነት ተቀይሯል። አሮጌው ማንነትሽን ማስወገድ ትችላለሽ። ያለፈውን ነገር ሁሉ በእግዚአብሔር እርሱት። በክርስቶስ አዲስ ፍጥረት ናችሁ። በጥንት ተፈጥሮ ፈጠራችሁ። አንደኛ በጥንት ተፈጥሮ የፈጠራችሁ እሱ ነው። በአርአያውና በአምሳሉ ከምድር አፈር አበጅቶ በአፍንጫችሁ የሕይወት ትንፋስ እፍ ብሎ የፈጠራችሁ እሱ ነው። ስሙ የተመሰገነ ይሁን። እንደገና ደግሞ በአዲስ ፍጥረት በቀራንዮ አደባባይ ተሰቅሎ ደሙን አፍሶ በአዲስ ፍጥረት የፈጠራችሁ እሱ ነው። በጥንት ተፈጥሮ ፈጥሮን በአዲስ ተፈጥሮ የፈወሰን እግዚአብሔር እሱ ነው። ሲፈጥራችሁ ዓርብ ቀን ፈጠራችሁ። ዓርብ ቀን የፈጠረህ እኩል ከሁሉም ጋር አንቺንም ዓርብ ቀን ያኔ በዓርብ ቀን የፈጠራችሁ እግዚአብሔር በዓርብ ቀን በቀራንዮ አደባባይ ደግሞ በአዲስ ፍጥረት አጠበና ቀድሶ ፈጠራችሁ። ስለዚህ በክርስቶስ አዲስ ፍጥረት ነኝ፣ አሮጌውን ትቼዋለሁ። የትላንት ክፋት ተዉት። የትላንትን ኃጢአት በቃ አልፏል። የትላንት በደል አልፏል። የትላንት ነገር ሁሉ፣ አሮጌው ነገር ሁሉ አልፏል። አዲስ ናችሁ። አዲስ ልብ፣ አዲስ አእምሮ አዲስ እሳቤ፣ አዲስ ቀን ዛሬ ወጥታለች። የማለዳውን ብርሃን አይተናል። በዚህ ጽኑ። ለዚህም እመቤታችን ትርዳችሁ። አምላክ ሆይ አዲስ አድርገህናል፣ እናመሰግንሃለን። በጥንት ተፈጥሮ፣ በአዲስ ተፈጥሮ ፈጥረህናልና እናከብርሃለን። አንተ ስምህ ክቡር ነው፣ እኛም እናከብርሃለን። አንተ ስምህ ምስጉን ነው፣ እኛም እናመሰግንሃለን። እነዚህን ቃላት ከኔ ቀጠላችሁ ተናገሩ። አቤቱ፣ በጥንት ተፈጥሮ ፈጥረህናልና እናመሰግንሃለን። በአዲስም ተፈጥሮ ፈጥረህናልና እናከብረሃለን። ስምህ ክቡር ነው፣ እኛም እናከብረሃለን። ስምህ ምስጉን ነው እኛም እናመሰግንሃለን። ከግሩማን ይልቅ አንተ ግሩም ነህ። ጌትነትህ አይነገርም፣ አይመረመርም። አንተ ለዘላለም ምስጉነህና አዲስ ፍጥረት አድርገኝ፣ በእኔም ለዘላለም እደር። አሜን። እሱ ከግሩም ይልቅ ግሩም የሆነ ጌትነቱ የማይነገር የማይመረመር በቅዱሳን ላይ ለዘላለም አድሮ የሚኖር ምስጋናው ድንቅ የሆነ እልፍ አላፋት እልፍተ አእላፋት መላእክት የሚቀድሱት የማይተኙት ትጉሃን የሚያመሰግኑት እኛን በረድኤት ሳይለይ አብሮናልና፣ በልቡናችን አድሯልና፣ በአዲስ ተፈጥሮ ፈጥሮናልና ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ዛሬ የዕለቱ የነፍሴ ምግብ በክርስቶስ ምንድነኝ? አዲስ ፍጥረት ነኝ። ያለፈው ሁሉ አሮጌው ሁሉ ትቸዋለሁ። ስለዚህ የትላንት ማንነታችሁን ከእግዚአብሔር የሚያጣላ ሕይወታችሁን ትታችሁ በአዲስ ተፈጥሮ በፈጠራችሁ በደሞ በዋጃችሁ በክርስቶስ አምናችሁ አዲስ ፍጥረት ናችሁ። ለዚህም የእናቱ የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለያችሁ። በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ከጭንቀት አውጥቶ ከመከራ አውጥቶ ከጨለማ አውጥቶ የማይጠፋ የዘላለም ብርሃንን ያሳየን እግዚአብሔር፣ እርሱ ኢየሱስ ክርስቶስ ስሙ ምስጉን ይሆንልን። የዕለቱ የነፍሴ ምግብ አዲስ ፍጥረት ነኝ። አዲስ ልብ፣ አዲስ አእምሮ፣ አዲስ ሀሳብ፣ አዲስ ሰውነት፣ አዲስ ህይወት ሁሉም በክርስቶስ የሆነ ነው። እግዚአብሔር አምላክ በረድኤቱ በቸርነቱ አይራቀን። ከእኔ ጋር አብራችሁ ይህን ቃል ብዙዎች እንዲማሩበት ላይክና ሼር በማድረግ ለሌሎች የምታደርሱ ሁሉ እግዚአብሔር አምላክ የእናንተንም ጸሎት ይስማችሁ። ቅዱስ ሚካኤል፣ ቅዱስ ገብርኤል የእናንተንም ጸሎት ወደ ልዑል መንበር ያድርሱላችሁ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ከዚህ በፊት ጾም ሲገባ እጀምራለሁ ያልኳችሁ የመጽሐፍ ቅዱስ ትምህርት ዛሬ የመግቢያ ትምህርቱ ይጀምራል። ትምህርቱ በሳምንት አንድ ቀን ነው የሚሆነው፣ ሐሙስ ሐሙስ ነው። ስለዚህ ሁላችሁም ይህንን ትምህርት ከዛሬ ጀምሮ እንድትከታተሉ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ላይ ይደረጋል። በሳምንት አንዴ ነው። የመጽሐፍ ቅዱስን እያንዳንዱ መጽሐፍ ቅዱስ የምትባሙበት ትምህርት ነው። ሌሎቻችሁም በቴሌግራም ስማችሁ ተደርጎ ይላክላችኋል። የተመዘገባችሁ ሌሎቻችሁም የተመዘገባችሁም ያልተመዘገባችሁም መከታተል ትችላላችሁ። ዛሬ በኋላ ላይ ይደረግላችኋል። ሁሌም ተማሩበት። የዕለቱ የነፍሴ ምግብ በክርስቶስ አዲስ ፍጥረት ነኝ። አሮጌ ሁሉ አልፏል። አሮጌውን አሳልፈህ ያለፈውን ያለፈውን በደሌን ሳትቆጥር ያለፈውን ክፋቴን ሳትቆጥር አዲስ ያደረከኝ አምላኪ ያመሰግንሃለሁ። ባለፈው በደረሰብኝ ሁሉ መከራ ዛሬ እንዳልጎዳብህ ያለፈውን ድረሳ ኃይልህን ስጠኝ። አዲስ አድርገኝ። አሜን። እግዚአብሔር ሀገራችንን በአይነ ምሕረቱ ይመልከትልን፣ ሰላምና ፍቅሩን ያድለን፣ መላውን ዓለም ሰላም ያርግልን፣ የሞቱትን ያጽድቅልን፣ የታመሙትን በሕክምናም በቤትም ያሉትን ይፈውስልን። በተለያየ መከራና ጭንቀት ያላችሁትን ሁሉ የልቡናችሁን ሀሳብ ሰምቶ ይፈጽምላችሁ። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። አሜን።